ነገሩኝ፣ የትርጉሙን ሰው ማለት ምንድን ነው? ከእንስሳ የሚለየምናችን ነገር ነው። እንስሳ ወይ ሰው ማሰብ የተሳነው እንስሳ ወይ ሰው ማሰብ ሰላም ጤና ስጥልኝ፣ ውድ አድማጮቼ፣ ይህት ወንድሞቼ እንዴት ናችሁ? እኔ በጣም ደህና ነኝ። በድጋሚ በአዲስ በሌላ አስተያየት መጥቻለሁ። ዛሬ የመጣሁት አቤል ወንድማችን ባቀረበው ቪዲዮ አካባቢ ያለውን ነገር ያለኝን አስተያየት ለመስጠት ከእናንተ ጋር ሸር ለመደራረግ ነው። ለማንኛውም እንግዲህ ይህት ወንድሞቼ በድጋሚ እቺ ግጥም ከወደዳችኋት ወደ መጨረሻ ሙሉ ማዳመጥ ትችላላችሁ። እስኪ ይህን ቪዲዮ ተከታትለን እንምጣ። እንደዚህ ድምፅ ብዬሽ ተቀመጥኩ። ወር ማለው ልጅ ዝም ነው ልጅ ሰፈር ሁሉ የሚያወራው ስለ እናንተ ነው። ተገናኝታችሁ አታውቁም አቤል? እስኪ እውነቱ ጋር እኛም እርማችንን ነው። እባክህ እባክህ። እንግዲህ ይህን ቪዲዮ እንዳያችሁት እርግጠኛ ነኝ ሁላችሁም ብዙ ጊዜ ያያችሁት የተከታተላችሁት፣ የተከታተል ነው የሰለችን ቪዲዮ ነው። አሁን ምን ያቀረብኩላችሁ ግን ምክንያት አለኝ። እኒህ እናት የታምራት እናት የሰሩትን ድራማ ነው እንደ ማስታወስ እንዲሆን ያው ብለን በነገሩ የሚረሳ አይደለም። ግን አሁን ከምለው ጋር ስለሚያንደረድር ነው ሀሳቡ። እኔ እናት ይህንን ድራማ ቤት ሲሰሩ ተመልከቱ። እንግዲህ ምን እንደምላችሁ አላቅም። በዚህ አይነት ነው አቤልን የተቀበሉት፣ አቤልን ሲዘልፉት የነበረው ድራማውንም ሲከውኑት የነበረው እና ዛሬ ዛሬ ወድቀው መንገድ ላይ ሲያነሳቸው ተመልክተናል ቪዲዮ። የዛሬው እንግዲህ እሳቸውን ከመንገድ ላይ ማንሳት ነበር። ግን እኔ ምንድን ነው እኒህ ሴትዮ ምንድነው የሚባለው? ለክውንና የተዘጋጁ ናቸው። ምንም አላምንም። ያኛውም ድራማ ነው ይሄም ድራማ ነው የሚመስለኝ። እንዴት የታምራትን እናት ያንን ድራማ የሰራች እናት ይሄኛው የሚቀጥለው ድራማ እናታደርግን ብዬ እንዴት ልጠረጥር እችላለሁ? እንግዲህ አንድ እናት ልጄ ሞቶብኛል ብሎ ከድራማ ከመስራትና ያንን ሁሉ ከማውጣት በስተቀር የበለጠ ምን የሚከብድ ነገር አለ? ልጇን ሞተ ከማለት የሚከብድ ነገር አለ? ይሄ አሁን ሴትዮዋ እኮ ሽባውን ኩን ጎደኩኝ እያሉ ነው ያሉት አይደል? የትኛውን የሚከብደው እናንተ እስኪ ፍረዱ። እና እኔ ምንድ ነው የምለው አቤል አሁንም ሌላ ወጥመድ ውስጥ እየገባ ነው ይመስለኝ። በዚህ በታምራት እናት ሌላ ወጥመድ እየተሰራለት ነው ይመስለኝ። ይቺ ይሄ ታምራት የሚባለው ሰውዬ አባቱን እንደዛ ሌላ ቤት ጥሎ ሽባ ሆኖ ምክንያቱም ሽባ የሚያደርግበት ምክንያት ለሱ ሊሆን ይችላል። መሰረቱ እህቱ ታስራ እናቱንም ደግሞ እንደዚህ አድርጎ ሜዳ ላይ ይጥላል የሚል ሀሳብ የለኝም። በእርግጥ እነሱ ጨካኔ ናቸው፣ ጨካኝ ናቸው፣ እናውቃለን። እስከ መግደል ድረስ ግን በዚህ ደረጃ ያደርጋል ብዬ አልጠረጠርም። ሴትየዋ ሴትየዋ የሆነ የተቀናበረ ከእነሱ ጋር መስራታቸውን እስከተናገሩ ድረስ ሌላ የተቀናበረ ወጥመድ እያስተካከሉለት እንዳይሆን ወይም ደግሞ እሱም ለማዘናጋት የተደረገ ነገር እንዳይሆን መፈራለሁ። እኔ በእውነት ነው ምላችሁ። እኒህ ሴትዮ መታመን ምን የለባቸው። አንድ ሰው በነዛ አባል ሁኖ ሲያገለግል የነበረ አይምሮ ትክክለኛ ነው ብዬ ስለማላስብ፣ አሁንም እች ሴትዮ በትክክለኛ በንጹህ አስባ ነው ወደ አቤል የመጣች የሚለውን እጠራጠራለሁ። ልጇ አብራው የሚሰራው ስንት ሰው አለ። ሴትዮ እኮ ስራው ላይ እንዳለች አሳውቃለች። አብራት የሚሰሮች ሌሎች ሰዎች አሉ። ለምን ያንን አልጠረችም? ለምን አቤልን ጠራችው? የልጇ ገዳይ ናት ብላ እንደዛ ድራማ ሰርተ ያባረረችውን ልጅ እንዴት ዛሬ ጠራችው? እኔ የምፈራው አድማጮቼ እንደገና ወጥመድ እንዳያደርጉለት። እች ሴትዮ ምን ተልኳ ነው አቤል ልትቀርብ የቻለችው አቤል ያው እናውቃለን፣ እሱ ምስኪን ነው፣ ምንም ነገር አያውቅም። አሁንም አንስቷታል። ለመልካም ነገር ነው መቼም የሚያስቡት፣ በዛ መልከት አይቶት አስቧታል። ግን እንደኛ እንደ ተመልካች፣ እንደ ታዛቢ ግን እችን ሴትዮ ግን እንዲያምናት አልፈልግም። አያችው እስኪ፣ ለማንኛውም እሷ ካወራችሁ ትንሽ አዳምጠን ደግሞ ተመልሰን እንምጣና፣ እንግዲህ መቼም የሰው ልጅ ለውጥ ሲያይ፣ ገንዘብ ሲያገኝ ሚጠላ የለም። ትዳሬንም የፈታሁት በሱ ምክንያት ነው። ውጣ ብዬ አባረርኩት። የሆነ ስራ ነው የምንሰራው፣ ከውጭ የሚመጡ እንግዶች ናቸው አለኝ። የቤትም ያመጣቸዋል፣ እኔንም ቢሮ ድረስ ይጠራኛል፣ አንዳንድ ስራ ያሰራኛል። በቃ እኔ ማውቀው ገንዘብ ማምጣቱ ብቻ ነው ስራ መስራቱን ነው። ስራው ምንድን ነው የሚለውም ባላውቀውም ይሄ ምን አንዳንድ ስራ ምን ስራ ነው እንት ሊያሰራሽ ምን ይችላል? በቃ ይወስደኛል። እንደውም አንቺም ድርጅቱ ላይ ትሄጂ ነበር። እስኪ የሚያስተናግደኝ ይሄን ስሬን ስሪ የሚለኝ የራሴ ልጅ ነው። ታምራትን አቋም ምን ነው ስሪ ምን እሱማ እንግዲህ ይሄን ያህል ብር ይገባልሻል፣ እዚህ ወረቀት ላይ ፈርም። አንቺ እናቱ ስለሆንሽ አንቺ ካልፈረምሽ፣ ለልጇን ሰጠው እድገት ሊያገኝ ነው ፈርም እያሉ አስፈርመውኛል። አዎ፣ ሁለት ሶስት ቀን ፈርም ያለው። ሰማችሁ እንግዲህ እቺ ሴትዮ እቺ ሴትዮ ላይ በስራው ላይ በደንብ በሰፊው ስሰራ የነበረች ናት። ደሞዝተኛ ናት። እንግዲህ በሱራ ደግሞ እሷም የመለመለችው ሊኖር ይችላል። ደሞዝተኛ ናት። በዛ ስልጣንም አላት፣ የምትፈርመው ነገር አላት። እንግዲህ ሁሉም ሰው የእነሱ አባል የሆነ የሚፈርመው ነገር ያለ አይመስለኝም። በስልጣን ደረጃ ላይ ያለች ነች። ልጇም፣ እሷም በዚህ ለድርጅቱ መስፋፋት መሰረት ናቸው። ያው ብላለች የምትፈርመው ነገር እንደነበራት ያው ነገረች እና እንዴት ትታመናለች? አቤል ጓደኛዬ፣ ሁሉ ነገሬ ያለው ታምራት ከጎኑ ቁጭ ብሎ ይህ ሁሉ ሲያደርግ ውሎ ከፈረንጆች ጋር ሲሆን ይህን ሁሉ ሲያደርግ አቤል አንድም ነገር አያውቅም ነበር። ታምራትን እሱም እንዳለው እንደ አዲስ አሁን እየተዋወቀው ነው። ግን ሲነግረን እንደነበረው አብሮ አዳጌ አብሮ ከልጅነት እስከ እውቀት አብረው እድሜያቸውን ያሳለፉ ናቸው። እንደ አቤል አነጋገር ስለ ታምራት ግን አንድ የሚያውቀው ነገር አልነበረም። ታዲያ እሱ ያንን ያክል ልጅ፣ ወንድሜ፣ ጓደኛ ሁል ነገር ያለውን ልጅ ሲፈልገው የነበረውን ምን ሆነብኝ እያለ ሲፈልገው የነበረውን ልጅ ዋና ዋናው የዚህ ሁሉ የሀገር አጥፊ መሆኑን ሲረዳ አሁን እንደ አዲስ እየተዋወቀው ይችን እናት እንዴት አምኖ ያስጠጋታል? በዚህ ደረጃ ውስጥ ደግሞ እንደተናገረችው እናቶች፣ አባቶች እየተሰበሰቡ ይህን ነገር እያደረጉት ነው። ወገኖች ኢትዮጵያ ወዴት እየሄደች ነው? አገራችን ወዴት እየሄደች ነው? እንግዲህ ወጣቶችን በአንድ በኩል ይሰበስባሉ፣ ደግሞ አሮጌቶቹን ደግሞ እያሰለጠኑ ወደ ክፍለ ሀገር ይሰዳሉ። ተመልከቱ። እንግዲህ ገበሬው አርሶ እንኳን እንዳይበላ ሊሆን ነው። እንግዲህ ወደ መጥፎ መንገድ እያሰራጁ ከሃይማኖቱ፣ መቀበሪያ ላይ ሊያሳጡት፣ ኑሮም አለማረባቸው ሞተው እንኳን እንዳያምሩባቸው እያደረጓቸው ነው። ምስኪኑን ህዝብ ተመልከቱ። እና ችን ሴትዮ እና ዘርማን ዝሯን በእርግጥ አባትየው ምስኪን ይሄና ላይም ብለው እሳቸው እራሳቸውን ወጥተዋል። ግን ዛሬ ስትናገር ደግሞ እሷነች ያባረረቻቸው። ቢባረሩም ምንም አይደለም። እሳቸው ለነፍሴ ብለው ወጥተዋል። እሷንና ልጇን ያችን ልጇን ግን አቤል ማመን የለበትም በፍጹም ይቺን ሴትዮ ማስጠጋት ለአቤል ጠንቅናት ብዬ ነው ማስበው እኔ ይህ የራሴ ስጋት ነው እናንተ የምትሉትን ደግሞ አላውቅም ይቺ ሴትዮ መታመን የለባትም ብዬ ነው ማስበው በፍጹም ደግሞ የሚገርመው ነገር ምስቴን ቪዲዮ አዩና ተመለሱ ላይ የነፍስ አባታቸውም እንዲመጣ እንደሚፈልጉ ገልጸሉ ስለነበር አሁን እንደመጡ እየተነገረኝ ስለሆነ ፕሮግራሚን እዚሁ ላይ ማቋረጥ ይኖርብኛል አቤል የነፍስ አባት የመጣላት ሲል ግራ ገባኝ። እነዚህ እነሱም የነፍስ አባት አላቸው እንዲ ስድስት ስልሳ ስድስት የነፍስ አባት አለው። ይሄን አላቅ የነፍስ አባት ትላለች እንዲ እኔ የነፍስ አባት የማውቀው በኦርቶዶክስ ነው። በስነ ስርዓት ያላቸው በሃይማኖቱ እንትን ያሉ ናቸው። እሷ የትኛው ስታገለገለ የነበረው ስድስት ስልሳ ስድስት? የትኛው ነፍሷ አባቷ ነው የሚመጣላት? የትኛውን ነው? የትኛው ያገለገለችውን የነፍስ አባት የትኛው ያገለግልሽው ቤተክርስቲያን ነው? ይዳ አሁን የነፍስ አባት የምትጠራው እንዴ? እች እኮ ስንት ስንትን ህዝብ የሚጠፋበትን ወረቀት እኮ የምትፈርም ናት። ምን እንደምትፈርግማት ደግሞ የሚገርማችሁ አሁንም ቃሏ አሁንም የተድበሰበሰ ነው የምትናገር። አንድ ነገር እንኳን እስኪ ከተናገረችው ፍሬ ነገር የተናገረችው ስለ ስራው ምንድን ነው ትንሽ የተናገረችው፣ ሰዎቹም ትልልቅ ሰዎቹም እንደዛ መግባታቸው መናገሯ ኢንፎርሜሽን ጥሩ ነው፣ ግን ስለ ልጇ ብዙ ነገር እኮ እኔ ኳ ላቅም ስለምትፈርገው እኔ ኳ ላቅም። እረ አታቂም እኔ እኮ አላቅም የምትድበሰብሰው ነገር አለ። የተሰጣት ምግብ እንግዲህ ገንዘብ ይሰጥሻል ተብሎ ይሆናል የተሰጣት ወይም ደግሞ ለጊዜያዊ ድራማ እሱን ለማጥመድ እሱን ጠርቶ አንድ ነገር ለማድረግ ጊዜያዊ ድራማ ሊሆን ይችላል። ነገ ቆማ ትሆን አትችላል እኮ እነዚህን ሰዎች እኮ እኛ ካልቀበርናቸው በስተቀር ማመን የለብንም። ካልቀበርናቸው ናቸው በስተቀር ከተንቀሳቀሱ ከተነፈሱ እነሱ ማመን መቻል የለብንም ስራቸው እኛ ማጥፋት እስከሆነ ድረስ ውድ አድማጮች፣ እኔ ደስ ስላላ ላይ ነው። ያው ትልቅ ሰው ናት፣ ያው ትልቅ ሰው መከበር አለበት ብዬ አስባለሁ። ግን አባቶችም ሆነ እናቶች በዚህ በዚሁ ተግባር ላይ ከተሰማሩ ግን እንዲከበሩ አልፈልግም። እንደ እናት እንደ አባት ክብራቸውንና የእውነት የኢትዮጵያዊነት እናት እና አባት ክብርን እስካለያዙ ድረስ ክብር እንዲኖራቸው አልፈልግም። እቺ ሴትዮ ከአንድ ኢትዮጵያዊ እናት ከምንጠብቀው ወጥታለች፣ ከኛ ከባህላችን ከሴታችን ወጥታለች። የእኛን አጥፊ ከሆኑ ሰዎች ጋራ ጎን ቁማለች፣ ስራዋን ስትሰራ ነበረች። ስለዚህ የእሷ ክብር ይገባታል ብዬ አላስብም። ይቅርታ አድርጉልኝና እሷም ሆነች ሌሎች በዚህ ተግባር የተሰማሩ ሰዎች በሙሉ ለእኛ አጥፊዎች ስለሆኑ እድሜያቸውን አክብረው እስካልተቀመጡ ድረስ መከበር የለባቸውም። ይህንን ሆን የምለው የማትቀበሉ ልትኖሩ ትችላላችሁ፣ ይቅርታ አድርጉልኝ፣ ግን ይሄ የራሴ አስተያየት ነው። ስለዚህ እቺ ሴትዮ አቤል በጣም ትዕግስቱ ይገርመኛል። እኔም አላደርገውን ስለሚያደርግ መቼም ፈጣሪ የሱን ትዕግስት ለብዙዎቻችን ይስጠን። በጣም ትዕግስተኛ ነው። በነገራችን ላይ እንደዛ እርገሙ ልጭ ርጋ ሰድባው ተመልሶ ለእሷ ተሸክሞ ተክር ለማድረግ ትመጣጣሩ። ለማንኛውም እህት ወንድሞቼ የዛሬ የእኔ አስተያየት ይህን ይመስል ነበር። እስኪ እናንተ የምትሉትን በዚህ ጉዳይ መስማት ፈልጋለሁኝ። ስላዳመጣችሁኝ ከልብ ከልብ አድርጌ አመሰግናለሁኝ። በሌላ አስተያየት እስከምንገናኝ ለዛሬው በዚህ ይሰናብታለሁ ባይ ነገሩኝ፣ ነገሩኝ፣ ነገሩኝ ትርጉሙን ሰው ማለት ምንድንነው ነገሩኝ ትርጉሙን ሰው ማለት ምንድንነው ከእንስሳ ናችን ነገር ነው። እንስሳ ወይ ሰው ማሰብ የተሳነው? እንስሳ ወይ ሰው ማሰብ የተሳነው? ጊዜው ከፍቶብኛል። እንዴት ነውም